ጻድቁ ኖህና የጥፋቱ ውሃ። ባህሩ ከመንጓጓቱና ሰማዩ ከመንቀጥቀጡ በፊት ጸጥታ የሰፈነበት ንጋት ነበር። ሳማራ ግርማ ሞገስ የተላበሰችና እጅግ ባለ ጸጋ ከተማ ነበረች። ሕዝቦቿ በእምነ በረድ በተገነቡ ህንፃዎቿ፣ በወርቅ በተሰሩ ሐውልቶቿና ግዙፍ በሆኑ ቤተ መቅደሶቿ ይኮሩ ነበር። ከዚህ በፊት ታይቶ በማይታወቅ ምቾት ይኖሩ ነበር። ጥሩ ይመገቡ ነበር እስከ ሌሊት ድረስም ይዘፍኑ ነበር። ይህችን ከተማ ገነት ብለው ይጠሯት ነበር። ነገር ግን በዚያች ገነት ውስጥ ከእንግዲህ እውነትን የሚፈልግ አልነበረም። ትክክልና ስህተት የሆነውን ነገር ግድ የሚሰጠው ሰው አልነበረም። ካህናቱ በቀን ይሰብኩ፣ በሌሊት ይበሉና ይጠጡ፣ እንዲሁም በዝግ በሮች በስተጀርባ የፖለቲካ ስምምነቶችን ያደርጉ ነበር። ህዝቡ ወደ እንግዳ አማልክት ይሳብ ነበር፣ የወርቅ የተድላና የሥልጣን አማልክት አዛውንቶቹ ለሁሉም ነገር ግድ የለሾቹ ነው። ወጣቶቹ ደግሞ ቅዱስ የሆነውን ነገር ሁሉ ያፌዙበት ነበር። በስልጣን ላይ የነበሩት ለራሳቸው ብቻ ይኖሩ ነበር። የሰማይን አምላክ የሚያስታውሱት ጥቂቶች ብቻ ነበሩ። ከነዚህም መካከል አንዱ ከከተማ ወጣ ብሎ የሚኖር ኖህ የሚባል ጸጥተኛ ገበሬ ነበር። በየቀኑ በእርሻው ውስጥ ይሰራል፣ በምሽቱ ደግሞ ከወይራ ዛፍ ስር ተንበርክኮ ይጸልይ ነበር። ሌሎች ግንቦችን ሲገነቡ ኖኅ ግን መሰዊያን ሰራ። የከተማው ሰዎች ይሄ ኖህ ነው እንዴ? አሁንም ለማይታየው አምላክ እየጸለየ ነው። ምናልባት ሰማዩ እስኪወድቅ እየጠበቀ ይሆናል ይሉ ነበር። እግዚአብሔር ሳማራን የረሳት ሳይሆን ሳማራ ናት እግዚአብሔርን የረሳችው። ሕይወት አጭር ናት ባለች ጊዜ ተደሰትባት፣ በማለት ይሳለቁበት ነበር በየማለደው ሳማራ በሙዚቃና በተጠበሰ ሥጋ መዓዛ ስትነቃ ኖህ ግን በፀጥታ ወደ እርሻው ይሄድ ነበር። እጆቹ ማረሻ ይዘው ነበር፣ ነገር ግን አይኖቹ ሰማዩን ይመረምሩ ነበር። በነፍሱ ውስጥ የሚንቀሳቀስ ነገር ከሩቅ እንደሚመጣ ጥላ በአየር ላይ የከበደ ስሜት ተሰማው። ጊዜውንም ሆነ ቅርጹን አያውቅም ነበር፣ ነገር ግን የሆነ ነገር እንደሚመጣ ያውቅ ነበር። አንድ ምሽት ኖህ ከወይራ ዛፎች ሥር ተንበርክኮ ሳለ በምድር ላይ ታላቅ ጸጥታ ሰፈነ። ወፎችም አልዘመሩም፣ ንፋስም አልነፈሰም። ከዚያም ድምፁን ሰማ። ጥልቅ እንደ ነጎድጓድ ያለና በሐዘን የተሞላ ነበር። መንፈሴ በሰው ልጆች ላይ ለዘላለም አይኖር፣ የሰው ልጅም ከክፋቱ ካልተመለሰ ዘመናቸውም ከመቶ 20 ዘመን አይበልጥም። ከዚያም ነፍስን የሚያናውጡ ቃላት መጡ የሰው ልጆች ከምድር ገጽ ላይ አጠፋለሁ። ሰዎችን ብቻ ሳይሆን እንስሳትን፣ አዋፋትም፣ ሕይወት ያለውን ነገር ሁሉ ምክንያቱም እነርሱን በመፍጠር ተጸጽቻለሁ አለ። አንተ ኖህ ግን በፊት የሞገስን አዝንታል። ኖህ እየተንቀጠቀጠ መሬት ላይ ወደቀ። ስለ ፍርድ ከዚህ በፊት ሰምቶ ነበር፣ አሁንም ግን እውን ሆኖበታል። ጌታም ቀጠለ። ለራስህ ከጎፈር እንጨት መርከብን ሥራ በውስጧን ክፍሎችን አድርግ በውስጥና በውጭም በቅጥራን ለቅልቃት ሦስት ፎቅ ትሆናለች ቁመቷ ዐሥራ አራት ክንድ ርዝመቷ ደግሞ ተላሳ ሰባት ክንድ ወርዷም ሀያ ሦስት ክንድ ይሆናል ከዚያም እግዚአብሔር ቆመ ብሎ ለሰው ልጆች አምሳ ዓመታትን እሰጣቸዋለሁ ይህም ወደ እኔ የሚመለሱበት ጊዜ ነው አንተም መርከቧን የምትገነባበት ጊዜ ነው አለ ባህር በሌለበት ምድር መርከብ ለመገንባት አምሳ አመት። በምድር ሁሉ የጥፋት ውሃ ይመጣል። ነገር ግን ከአንተ ጋር ቃል ኪዳኔን አድርጋለሁ። አንተ፣ ሚስትህ፣ ወንዶች ልጆችህና የሚስቶችህም ወደ መርከቢቱ ትገባላችሁ። ሕይወት ካላቸው ፍጥረታትን ሁሉ በሕይወትም እንዲኖሩ ሁለት ሁለት ወንድና ሴት አድርጋ አስገባ። ምግብንም ሰምስም በደንብ ተዘጋጀ። እንዲሁም ሁሉንም አስጠንቅቃቸው አለ። ንፋሱ ተመለሰ። ከላይ ያሉት ከዋክብት ሁሉ አንጸባረቁ። ኖኅ በጨለማ ውስጥ ብቻውን ተቀምጦ ነበር። የዓለም ሸክም አሁን በትከሻው ላይ ነበር። የደነደኑ እጆቹን ተመለከተ። እነዚህ እጆች ለእርሻ የሚሆኑ መሣሪያዎችን ብቻ ይዘው ነበር፤ አሁን ግን የሕይወትን የወደፊት እጣ ፈንታ የሚሸከም ዕቃ ይሠራሉ። በዚያች ቅጽበት ኖኅ ሁሉንም ነገር አልተረዳም ነበር፤ ነገር ግን ይህን ያውቅ ነበር እግዚአብሔር ተናግሯል። እግዚአብሔር ሲናገር ደግሞ ሰው ይሰማል። በማግስቱ ኖህ ቤተሰቡን ሰብስቦ ሁሉን ነገር ነገራቸው። ሚስቱ በፍርሃት አፏን ሸፈነች። በአይኖቹ ውስጥ ለውስጥ አዩ። ከባድ ዘላለሚያ የሆነ ነገር አባታችን ሆይ ከባህር በጣም ርቀን ነው የምንኖሩ፣ እንዴት እንዲያለ ነገር መገንባት እንችላለን? ኖህ መልስ አልነበረውም፣ እምነት ብቻ እንጂ። ስለዚህ ልጆቹ በዝምታ ተመለከቱትና ሥራቸውን ጀመሩ። ልጆቹ መሳሪያዎችን ሲያዘጋጁ ኖህ ወደ ከተማው ገባ። ወደ ገበያዎች፣ ወደ ቤተ መቅደሶች እና ወደ ከተማዋ በሮች ሄደ። ተመለሱ፣ አምሳ ዓመት አላችሁ፣ መንገዳችሁን አስተካክሉ፣ እግዚአብሔር ልባችሁን አይቷል ሲል አስጠነቀቃቸው። መጀመሪያ ላይ ሰዎች ግራ ተጋቡ። ከዚያም ሳቁበት። ዝናብ ለአስርት ዓመታት የጎርፍ መጥለቅለቅ አላየንን። አንዳንዶች ደግሞ በጨዋነት ራሳቸውን ነቀነቁ። ሌሎች ደግሞ ፍራፍሬና የተሰበሩ የሸክላ እቃዎችን ወረወሩበት። ልጆች አንተ ሽማግሌ ጀልባ ሄታለች እያሉ በጎዳናዎች ላይ ያሳድዱት ነበር። በየቀኑም ፌዙ እየጨመረ ሄደ። በምድረ በዳ ላይ መርከብ፣ ፀሐዩ አይምሮህን አቅልጦት ነው ይሉት ነበር። ይህ ታሪክ ልባችሁ እንደነቀው ተስፋ እናደርጋለን። እንደነዚህ ያሉ አስተማሪና ልብ አንጠልጣይ ታሪኮች እንዳያመልጣችሁ የዩቱብ ቻናላችንን ሰብስክራይብ ማድረግ አትርሱ እንዲሁም የድል ምልክቷን በመጫን ቤተሰብ ተሆኑ ዘንድ እንጠይቃለን። አሁን ወደ ታሪካችን እንመለስ። ማንም ባያምነኝም መናገር አለብኝ፣ ምክንያቱም እግዚአብሔር አሁንም እየጠበቀ ነው አለ ኖህ። ሕዝቡ ሲያፌዝበት በአደባባይ ቆመ። ነገር ግን አልተጣላቸውም። በነፋስ በማይነቃነቅ ዛፍ ጸጥ ብሎ ቆመ፣ ምክንያቱም አንድ ሰው እንኳ ሰምቶ ቢመለስ ዋጋው ትልቅ ነው። ምሽት ላይ ካባው በአቧራ ተሸፋፍኖ ክንዱ ላይ በደረሰበት ጉዳት ወደ ቤቱ ይመላለስ ነበር። ነገር ግን በልብ ውስጥ ሰላም ነበረው። በከዋክብት ስር ሲራመድም ለራሱ ሳይሆን ለእነርሱ ጸለየ። አንድ ዓመት አለፈ። መርከቧ ገና ቅርጽ አልያዘችም ነበር። ምንም አይነት የግንባታ ንድፍና የመርከብ መስሪያ ቦታ ሳይኖር እንጨቱ ከባድ፣ ፀሐዩም ኃይለኛ ነበር። እያንዳንዱ ግንድ በእጅ መቆረጥ ለብዙ ኪሎ ሜትሮች መሸከምና በላብ በቁስል መቀረጽ ነበረበት። የኖህ ልጆች ጀርባቸው እስኪጎብጥ ድረስ ሰሩ። ሚስቱ ምግብ አዘጋጀች። እንስሳትን ያረቡ ነበር፣ ሰብሎችንም ይንከባከቡ ነበር። አሁንም በየቀኑ ይሰብክ ነበር፣ ነገር ግን ማንም አልሰማውም። ኖህ በእግዚአብሔር ላይ ፈጽሞ ባይጠራጠርም በራሱ ላይ መጠራጠር ጀመረ። በዛች ሌሊት ሁሉንም ነገር ወደ ተጀመረበት የወይራ ዛፍ የአትክልት ስፍራ ተመለሰ። ዛፎቹ በምሽቱ ንፋስ በቀስታ ይወዛወዙ ነበር። አርጅቶና ከስቶ እንደገና ተንበረከከ። ሁሉን ቻይ ጌታ ሆይ፣ እኛ ተራ ሰዎች ነን። የማንችለውን ነገር ጠየቅከን? ለምን አንተ ራስ አታድርገው? ለምን እንደኛ ያሉ እጆች መረጥክ? ሲል ጸለየ መርከቧን እኔ ራሴ መስራት እችል ነበር ግንድ ማንሳት ዓለምን ያለ እናንተ እንደገና መፍጠር እችል ነበር። ነገር ግን ያኔ የእናንተ ሥራ አይሆንም ነበር። እናንተ የተፈጠራችሁ ይህችን ዓለም ለመንከባከብ ነው፣ ልክ አዳም በአንድ ወቅት እንዳደረገው። ሁሉንም ነገር ባደርግላት ኖሮ እንዴት ታድጉ ነበር? ጥንካሬ የሚወለደው በሸክም ውስጥ ሲያልፍ ነው። ልባችሁ ክፍት እስከሆነ ድረስ ተአምራቴ ሊፈስ ይችላል። ነፋሱ ጸጥ አለ። ኖህ አይኖቹን ከፈተ። ለአፍታም የአትክልት ስፍራው በፀሐይ ብርሃን ሳይሆን በጥልቅ ነገር ተሞላ። ሰላም እንደ ውሃ ሲያጥለቀልቀው ተሰማው። ድካሙም ወደ ቁርጠኝነት ተለወጠ። ቆመና እንደገና የደነደኑና የሻከሩ እጆቹን ተመለከተ። አሁን ዝግጁ ነበሩ። በማግስቱ ጠዋት ልጆቹ ከአባታቸው ፊት አንድ ነገር አዩ። ያለ ቃላት መሳሪያቸውን አነሱ። ምክንያቱም እምነት ተመልሶ ነበር። ከአስርተ ዓመታት ድካም በኋላ መርከቧ ቀስ በቀስ ግን በእርግጠኝነት መነሳት ጀመረች። አጽሟ እንደ ግዙፍ ጥላ ከአድማስ ማዶ ከፍ ብሎ ቆሞ ነበር። ወፎች በግንዶቿ ላይ ይሰበሰቡ ነበር፣ እንስሳትም በየአቅራቢያው እንከራተቱ ነበር። እንግዳም ቅዱስ የሚሆነ እይታ ነበር። ነገር ግን በአምሳ ዓመታት ውስጥ አንድም ልብ አልተለወጠም። ሕዝቡ ይበልጥ ስግብግብና አመጸኛ ሆኖ ነበር። በዚያች ሌሊት ኖህ እና ቤተሰቡ ሲያልፉ የእሳት ነበልባል ተነሳ። እሳቱ ስካፎልዱን ዋጠው። እሳቱ በመርከቧ ዙሪያ እንደ አጋንንት ይጨፍር ነበር። ኖህ በጩኸት ነቃ። እሱና ልጆቹ እሳቱን በባልዲ በባዶችና በእንባ ለማጥፋት እየሞከሩ ወጡ። ነገር ግን እሳቱ ከፍ እያለ ሄደ። ጌታ ሆይ ሞከርን ሞከረን ነበር አለ ረጃም ከሰማያት የነጎድጓድ ድምፅ የብርሃን ብልጭታ ተሰማ። ሰማዩ ተሰነጠቀ፣ ዝናቡ ሁሉ እንደ ሉህ ወረደ። በኃይል የጣለው ዝናብ በሰከንዶች ውስጥ እሳቱን አጠፋው። እሳት አቀጣጣዮቹ ደርቀው ቆሙ፣ ሰማዩን አዩ። ችቦዎችም ጠፍቶ ነበር። ከዚያም በፍርሃት ሸሹ። ቤተሰቡ በውሃ ረጥቆ ነበር። አይኖቻቸውን ፈጠው ተሰበሰቡ። ጌታ ሆይ በጨለማም ውስጥ ታየን አለህ። ዝናቡ ተጀምሯል። በማግስቱ ጠዋት ሰማዩ አልጠራም፣ ዝናቡም አላቆመም። እንስሳት ከተራሮች ከደንና ከሸለቆች መምጣት ጀመሩ። አንበሶች፣ አጋዘኖች፣ ዝሆኖች እንዲሁም ሁሉም አይነት ወፎች በፍርሃት ሳይሆን በጥንታዊና ቅዱስ በሆነ ነገር ተገፍተው ኖኅ ኖህ አሁን በህይወት የተሞላውን ኮረብታ ተመለከተ። እስትንፋሱ ቁርጥ ቁርጥ አለ። የሳማራ ህዝብ ለአመታት ኖህን ችላ ብለውት ነበር። አሁን ግን ዝናቡ ያለማቋረጥ ሲዘም፣ መጀመሪያ ላይ ተደሰቱ። በመጨረሻም ድርቁ አለቀ አሉ። ነገር ግን በሦስተኛው ቀን ወንዞች ሞሉ፣ መንገዶች ወደ ጅረቶች ተለወጡ፣ ቤተ መቅደሶች በውሃ ተሞሉ። አሁንም ዝናቡ አልቆመም ነበር። ኖህ ጊዜው እንደደረሰ አወቀ። እሱና ቤተሰቡ እንስሳትን ጫኑ። ብዙም ሳይቆይ መርከቧ ተሞላች። በኮረቶች ላይ ኖህ እና ቤተሰቡ የመጨረሻዎቹን ምሳት ተበሰቡ። ወፎች በግንዶች ላይ አርፈው ነበር። ዝሆኖቹ አሁን ጓደኞች ታተው ሆነው ከመወጣጫው አቁጠደብ ቆሙ። እንግዳ የሆነ ጸጥታ በአየሩ ላይ ሰፈነ። ለመጨረሻ ጊዜ ኖህ ሸለቆዎቹን ተመለከተ። ልቡ ተሰበረ። ማንም አልሰማም ነበር። ከዚያም በሚንቀጠቀጡ እጆቹ ግዙፉን እንጨት በር ያዘ። ግዙፉ የእንጨት በር ክርችም ብሎ በኃይል ተዘጋ። በሩን እኔ ዘጋዋለሁ አለ እግዚአብሔር ድምፅ። ዝናቡም መንጎድጎድ ጀመረ። አምሳ ዓመት ሙሉ አንድ ሰው አልተመለሰም። አሁን ይመጣሉ አይደል? አሁን ለማየት ጊዜው አደለም ለመትረፍ እንጂ። ከታች ባለው ሸለቆ ውስጥ ሁከት ሰፈነ። ሰዎች ከቤታቸው ሸሹ፣ ልጆቻቸውንም ያዙ፣ ተጣሪያው ላይም ወጡ፣ ወደ አማልክቶቻቸውም ጮኹ። ነገር ግን ዝናቡ አልቆመም ነበር። መርከቧንም አስታወሱ። በመቶዎች ከዚያም በሺዎች የሚቆጠሩ ሰዎች ወደ ተራራው ገሰገሱ። ነገር ግን መሬቱ ተሰነጠቀ፣ ውሃ ከምድር ውስጥ ፈለቀ፣ መንገዶችም ጠፉ። የመርከቧ ግርጌ የደረሱ በግንዷ ላይ ደበደቡ። አንዳንዶች አለቀሱ፣ አንዳንዶች የረገሙ። ነገር ግን መርከቧ አልተከፈተችም ነበር። የተሰራቸው ለመመራት ሳይሆን ለመንሳፈፍ ብቻ ነበር። ኖህ በውስጥ ተንበርክኮ ጸልየ ፊቱን ከእንጨቶቹ ጋር አጣብቆ፣ በውጭ ላሉት እያለቀሰ ነበር። ጌታ ሆይ የምችለውን ሁሉ አድርግ፣ ያለው ሞክር ያለሁ። አርባ ቀናትም አለፉ፣ ዝናቡም ቆመ። ሰማዩ ግራጫ ነበር። ከታላቅ ለቅሶ በኋላ ብቻ የሚታወቅ አይነት ጸጥታ ሰፈነ። ኖህ መስኮቱን ከፈተ። ደመና አሁንም ሰማዩን ሰፍኖት ነበር። ሰዎች የሉም፣ ህይወት የለም፣ ድምጽም የለም። በውሃ ላይ ብቻውን የሚንሳፈፍ አንድ የእንጨት መርከብ ብቻ ነበር። ዓለም ጠፍታ ነበር። ከተማው፣ ድምፆቹ፣ ሳቁ፣ ጭካኔው ሁሉ ተጠርጎ ሄዷል። ሳምንታትም አለፉ። የመርከቡ አረጋ ያለ ጉዞ፣ የነፋስ ዝቅ ያለ እስትንፋስ ብቻ ይሰማ ነበር። ምግብ ይካፈሉ፣ ውሃ ይቀንሱ ነበር። የፀሐይ ብርሃንም አልነበረም። ግራጫ ላይ ግራጫ ብቻ ነበር። አልፎ አልፎ የእንስሳት ማንኮራፋት ወይም የቤተሰብ አባላት ሲጸዱ የሚያሰሙት ማሾካሾክ ይሰማ ነበር። ከዚያም በመቶ ሃምሳኛው ቀን ኖህ በሩን ከፈተ፣ ቁራውን ለቀቀው። በረረ፣ ነገር ግን አልተመለሰም ነበር። ሰባት ተጨማሪ ቀናትን ጠብቀው፣ ነገር ግን አሁንም አልተመለሰም ነበር። ኖህ እርግብ ላከ። ምንም ሳትይዝ ተመለሰች። ነገር ግን ከሰባት ተጨማሪ ቀናት በኋላ እንደገና አላካት በአፏም የወይራ ቅጠልን ይዛ ተመለሰች። በኖህ 601ኛ ዓመት የመጀመሪያዋ ቀን መርከቧ በአራራት ተራራዎች ላይ አረፈች። ውሃውም ወርዶ ነበር። ምድሪቱም አዲስና ደረቅ ነበረች። በሩም ተከፈተ። ከወራት በኋላ ለመጀመሪያ ጊዜ ንጹሕ አየር ሳንባቸውን ሞለው። አንበሶችና ጠቦቶች አብረው ተራመዱ። ንስሮች ከላይ በረሩ። አጋዘኖችም በሳሩ ላይ ጨፈሩ። ሕይወት ተመልሶ ነበር። ነገር ግን አሁንም አዲስ ነገር ነበር። ኖህ በጠንካራ መሬት ላይ ወደቀ። ጉልበቶቹ አፈሩን ነኩ፣ ሳመው። ከዚያም ትንሽ የድንጋይ መሠዊያ ሰርቶ እሳትን አነደደ። በመንገዶች ሁሉ ጻድቅ ነኝ፣ አሁንም ግን አተረፈን። አሁን ምን ይሆናል አባታችን? ሲል ጸለየ አሁን እንደገና እንጀምራለን። ዳግመኛ ምድርን በጥፋት በኋላ ጠፋት ነው ከአንተና ህይወት ካላቸው ፍጥረታት ሁሉ ጋር የማደርገው የቃል ክዳኔ ምልክት እንዲሆን ቀስቴን በደመና ውስጥ አኖራለሁ አለ። ስለዚህ የሰው ልጅ ሁለተኛ ምዕራፍ ተጀመረ። ከእንግዲህ ታላቅ የጥፋት ውሃ አይኖርም ነበር። የጥፋት ውሃ በመሬት ላይ የማይታይ ነገር ግን በነፍስ ውስጥ ብቻ የሚታይ ጥልቅ መልእክት ትቶ ነበር። ኖህ ይህንን ያውቅ ነበር። የሥልጣኔ ጥንካሬ በግንቦቹ በግንቦቹ ከፍታ ወይም በሀብቱ ሳይሆን በልብ ውስጥ ነው። ይህ ማንም ሰው በማይታዘዝበት ጊዜ የታዘዘ በማስረጃ ሳይሆን በእምነት የተገነባ ዓለም እንደገና እንድትጀምር ከእግዚአብሔር ጋር የተመላለሰ ሰው ይህ የኖህ ታሪክ ነው። በዚህ የእምነት ጉዞ ከእኛ ጋር ስለነበራችሁ እናመሰግናለን። እነዚህ የመጽሐፍ ቅዱስ ታሪኮች ከወደዳችኋቸው ባኮን ላይክ ያድርጉ። አስተያየቶቻችሁም ካሉ በመልእክት መስጫ ሳጥን ውስጥ አስቀምጡልን። ይህንን ቪዲዮ ለምትወዷቸው ሰዎች ያጋሩ። ይህንን የመጽሐፍ ቅዱስ ታሪኮች ወደ ሕይወት ለማምጣት ብዙ ጥረትና ጊዜ እንደሚፈጅብን እንድታውቁልን እንወዳለን። ድጋፋችሁ ትልቅ ትርጉም አለው። ለሕፃናት ለቤተሰቦችና የእግዚአብሔርን ቃል በአስደናቂና ልብ በሚነኩ አኒሜሽኖች ወደ ሕይወት የምናመጣበት የአማሪክ ባይብል ስቶሪስ ቻናላችንን ሰብስክራይብ ማድረግ አይርሱም። እናንተና ቤተሰባችሁ ሁሌም የእግዚአብሔር በረከትና ሰላም ውስጥ እንድትመላለሱ እንመኛለን። በሌላ ጊዜ በሌላ አስደናቂ ታሪክ የሚገናኝ።